መጨረሻ ቲና ተዋረደች አባባ ፌኩን ወረቀት ሲሰጣት በጣም ደነገጠች። እሳት ለብሳ እሳት ጎርሳ ወደ መኝታ ክፍል ስትገባ ካሊብ ተከተለና እማን መኝታ ክፍል ነው የምትገቢው? ከቤቴ ዛሬውኑ ጓዝሽን ሰብስበሽ ውጭ ብሎ ማስጠንቀቂያ ሰጣት። በጣም ደነገጠች። እናንተ ማፈሪያ ናችሁ እያለች ስድቧን ስትቀጥል አባባና ካሊብ እንዲሁም ደግሞ ትሁቱ ነው። አንቺ ነሽ እንጂ ማፈሪያ ሰው እንዴ ከኖረበት ቤት ይወጣል? እንዴት ይሰደዳል? እንደው ምን አይነት ነሽ? ማን ነው ያሳደገሽ? ብለው አባባ ጉድ አፈሉ። ዳኒ ዳኒ በስተመጨረሻ ይህንን ይሄንን ነገር እኮ ልነግርሽ ፈልጌ ነበር፣ ቲና አንቺ ግን ማንንም አትሰሚም እያለ ሲላት እና ከዚህ በፊት ታቅ ነበር እንዴ? ብላ አፋጠጠችው አይ እንደዛ ሳይሆን ነገር ግን እኔ ጠርጥሬ ነበረ ብሎ ሲላት፣ አይ አንተን ብትሆን እንደዛው ነው። ምን ማለት ፈልገሽ ነው? ይህ ሁሉ የተከፈለው መስዋዕትነት ለአንተ እኮ ነው ብላ ስትለው፣ አያያይ እሱን እንኳ እኔ ራሴ አውቃለሁ። ትሰሚኛለሽ፣ ለእኔ ፍቅርና ለእኔ ቢሆን መስዋዕትነቱን የከፈልሽው ትተሽን ሂደሽ ያን ጊዜ ባልተዝናናሽ ነበር እንዴ ብሎ ልኳን ነገራት። ቴ ትልቅ ጀብድ ሰራች። ቲናን ቁጭ ብድግ፣ እንዲሁም ደግሞ ምግብ እራሴ ስሪ እያለች ክችንም ደግሞ እየቆለፈችባት፣ እቃውን ጠቢ፣ ማን የሰራውን ማን ያጥባል? ስለዚህ ከዚህ በኋላ እኔ እረፍት ላይ ነኝ፣ አባባ እረፍት ስለሰጠኝ፣ አንቺ እያንዳንዱ ነገር ማድረግ አለብሽ ብላ ማስጠንቀቂያ ሰጠቻት። ቆይ ቆይ ቆይ ቆይ፣ ትሰምኛለሽ መጀመሪያ እንደውም ሁሉም ነገሮች ከተስተካከሉልኝ በኋላ መጀመሪያ መበቀል የምፈልገው አንችን ነው ትሁት ይሄንን ነገር እንዳትረሽ ብላ ስትል አይ በፍጹም አረሳም እንዴ ታውቂያለሽ እልቅስ ለምን ሳንጣሽን አላዘጋጅልሽም ቲና ምን ማለት ነው እንዴ አንቺ እኮ ትናንትና ሁላችንንም ልታባርሪን አልነበር እንዴ ቤቱ የራሴ ነው ብለሽ አይ ታውቂያለሽ ቲና ሁሉም ሰው ግን የዘራውን ያጭዳል ስለዚህ የእውነት ልክሽን ስለሰጠሽ አባዬ እጅጉን ደስ ብሎኛል። እና እና በእኔ እየተሳለቅሽብኝ ነው ማለት ነው? አለመሳለቅ አይደለም እውነት፣ አሁን እኮ ነው የነገርኩሽ። ከዚህ በኋላ እንግዲህ እኔ እረፍት ላይ ስለሆንኩኝ አንቺ፣ አባዬም እንዲሁም ሁሉንም የሚፈልጉትን ነገር የማድረግ ግዴታ አለብሽ ብላ አባባ ቲናን ከባድ ማስጠንቀቂያ ሰጣት። እዚህ ቤት መኖር ከፈለግሽ መኖር ያለብሽ እንደ ሰራተኛ ነው እንጂ በፍጹም እንደ ልጅ ሚስት አይደለም። እስከ ዛሬ ያዋረርሽኝና እንዲሁም ደግሞ ልጄ ላይ የተጫወሽበት ጨዋታ ይበቃሻል ብሎ አላት። ቆይ እንዴት እንደዚህ ታደርጋለህ? ብላ ጭራሽ ፍጥጥ ስትል ምን ጠብቀሽ ነበረ? እልጄ ላይ ስትጫዋችበት ዝም ብዬ ቁሜ የማይሽ መስልሽ ነበር እንዴ? ወይ ጉድ! በጣም ተሳስተሻል ቲና። ቆይ ግን ምን አይነት ሴት ነበርሽ ብሎ አላት ዳኒ። ዳኒ እና አባባ እንዲሁም ካሌብ ቁጭ ብለው፣ አባባ ብድግ አደረገ እና መቼም እህት ላይ በሚሆነው ነገር እንዳልደበረህና እንዳልተቀየምከን ሙሉ ተስፋ አለኝ ብሎ ሲለው ኧረ በፍጹም እንደውም ቲናን ሰጥ ረጥ አድርጋችሁ ሙያ እያስተማራችኋት መሆኑን በጣም ገብቶኛል፣ እናም ደስ ብሎኛል። በእርግጥ ቲና በጣም ብዙ ነገር ተሳስታለች። አያያይድ ያኔ ስህተት ብቻ ሳይሆን ይሄ ትልቅ ስህተት ነው። እስኪ ንገረኝ፣ ልጅን እኮ ወዳው እና አፍቅራው ሳይሆን ድሮም ገንዘቡን ነበር የፈለገችው። አየህ፣ ለዛም ነበረ እና አባዬ ብሎ እሺ ምንድን ነው አያይ በቀቶ በኋላ ነግረሃለሁኝ፣ ብሎ ካሊብ ስለነበረ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 ዳኒ በጣም ተናደደና ወደ ትሁት አለችበት መጣ። ምን ነው ምን ነው ደግሞ ቤቱ ስላልተካፈላችሁ ነደደህ ተቃጠልክ? እንደ ብላ ስትል ቆይ አንቺ ግን በእኔ እንደዚህ ማጨብጨብና እኔ ላይ በቃ ደስ እንድለኝ አትፈልጊም አይደል? ምን ማለት ነው ማለት ለምንድ ነው እኔ ላይ እንደዚህ የምትጫወችብኝ? እኔ እኮ በጣም ግራ ስለገባኝ ነው። ዳኒ ትሰማኛለህ፣ እኔ ምንም አይነት በእናንተ በምትሆኑ ነገር ደስተኛ አይደለሁም። ነገር ግን የሰው ልጅ ዩ አንተ በክፋትና ባረመኔነት በጭካኔ እነዚህን ሰዎች እያሰቃያቸው ነበር ስለዚህ ለዛ ነገሩ ይገባታል ይገባታል ብለህ አታስብም እንዴ እንደዚ ብትሆን ቤት ልትወስድ እኮ ነበረ ኧረ እንደዛ ትበይ እኔ እኮ ታዲያ ለምፈልገው ያው ከኤደን ጋር አብሬ መኖር ነበር አይ ዳ እንደምን ነህ ነው ዳኒ። እሷ እኮ ግን አትፈልግም ይሄን ሁሉ አንተም ሰርተህ እሷም ሰርታ በቃ በፍቅር መኖርና፣ የእውነቴ ነው ምልህ፣ እንደዛ ነበር የምትፈልገው። አንተ ግን ሌላ ነገር ነው የምታስበው። እባክሽ እንደዛ ትበይ። ምክንያቱም እሷም እኮ ሌላ ነገር ትፈልግ ይሆናል። ግን ደግሞ ስላልተሳካላት እንጂ አያይ ብሎ ነገር የለም። እውነት ለመናገር ስላልተሳካለት ብሎ ሳይሆን በቃ አንተ ችግር አለብህ ብላ ልክ ልኩን ነገረችው። እና ቆይ ምን ትመክርኛለሽ ብሎ ሲላት፣ አይ እውነት ለመናገር እኔ የምመክርህ ነገር አሁንም ወደ ራስ ተመልሰህ የራስን ስራ ብትሰራና ወደ ራስ ብትመለስ ነው። እውነት ለመናገር ኤደን ደን ለአንተ የምትመጥን ሴት አይደለችም። በጣም ትበዛብሃለች። እስኪ ተመልከት ኤድ እኮ መታ ከኔ ጋር ትጫዋታለች፣ ከቤተሰቦቹ ጋር ትግባባለች። እስኪ ቴናን ተመልከት፣ ገንዘብ እና ገንዘብ ብቻ የምታሳድደው። ታዲያ ገንዘብ ደስታ ሆናት፣ ገንዘብ ቤተሰብ ሆናት፣ ገንዘብ ፍቅር ሆናት። እንዴ አየህ? ቢያንስ አንተ ቲና፣ አሁን አንተ እየተጫወክባት መሆኑን ራሱ እንኳን አታውቅም። ከአንተ እንኳ ብሶ እሷ ላይ እየተጫወክባት ነው። ግን እኮ እሷ ማንንም አታፈቅርም። አየህ? አንተም ማንንም እያፈቀርክ አይደለም ኤደንን በገንዘብ ቀየርካት። በንጹሕ ፍቅር ብትሰጣት ኑሮ ግን የትናየት ነበረ፣ እያለች ትውስ ስትነግረው፣ አያይ፣ አሁንማ በቃ አንቺ የቤቱ ንግስት ሆነሻል ማለት ነው። ምን ማለት ነው ደግሞ እሱ፣ ይኸውልህ፣ እኔ ማንም ንግስት አይደለሁም። አረረረረ፣ እኔ ዝም ብዬ ተራ ሰራተኛ ነኝ። ግን አሁን ላይ ደግሞ እውነት ለመናገር ቤተሰቦቹ ያው የተለየ ቦታ ሰጥተውኛል። ያና ያህ ብቻ ነው። እና ግን አባዬ የሚሰጠኝ ይመስልሻል? ምኑ ገንዘቡና እኔ ምን አውቃለሁ ብለህ ነው ወይ? ሊሰጥህ ወይም ደግሞ ላይሰጥህ ይችላል። እንግዲህ እሱን የሚያውቀው አባዬ እና አባዬ ብቻ ነው። እኔ ደግሞ ምንም የማውቀው ነገር የለኝም። አንቺ እኮ ከእነሱ ጋር ትቀራረብ ያለሽ ዳኒ። እኔ ተቀራረብኩኝ እንጂ ታዲያ ምን አረግኩኝ? ስለዚህ ተቀራረብኩ ማለት ሁሉን ነገር ይነግሩኛል ማለት ነው ግን እድልህ ሆኖ ከተሰጠ ተሰጠህ ነው ካልተሰጠህ ደግሞ በእድልህ ማዘን ብቻ ነው ያለብህ ነገር ብላ ነገረች በሌላ በኩል እኔ ከመኝታው ክፍል አልወጣም እዚህ ነው ማድረው ብላ ስትል ካሊ በጣም ተናደደ ቆይ አንቺ አታፍሪም እንዴ የእውነት እዚህ ነው ማድረው ስትይ አንቺና እኔ ኮ ተተፋታን ቆይተናል ብሎ ሲላት አሁንም እኮ የሰማንያ ምስትህ ነኝ አረባክሽ እንደዚህ አይነት ህግ ካለ አምጫ እንደውም እኔ ህግ ባመጣኮ ታውቃለህ እዚህ ቤት የመኖር መብት አለኝ። አያይ የመኖርማ መብት የለሽም። ምን ማለት ነው? ቤቱ ያባዬ እንጂ የእኔ አይደለም። እኔ እኮ በስሜ ምንም አይነት ንብረት የለኝም። ቲና ጸባይሽና ብጅተሽ በነበር አባቴ ላንቺና ለእኔ ብዙ ነገር አድርጎልን ነበር፣ ብዙ ነገርም አቅዶልን ነበር። ግን ነገሮችን በሙሉ አበላሸሽና ብቻ ተዩ ብሎ ተናገራት። እንደዚያ ከሆነ ሂጄ ሶፋ ላይ ተኛለሁ ብላ ስትል እንግዲያስ ነገ ምግብ መስራት አለብሽ ብሎ ማስጠንቀቂያ ሰጣት ካሊ ካሊብ ወደ ክችን መጣና ትሁት እንዴት አመሸሽ ብሎ ሲላት፣ ደህና ነኝ። ምን ሆነህ ነው ቆየ መጣኸው? አይ ላስጠነቅቅሽ ነው። ስለምን ማስጠንቀቅ ነው የምታወራው ደግሞ? ማለት ይሄ ነገ ጧት ቁርስሽን አንቺ ከራቦች ሰርተሽ ቢ አልባ። እዛ ግን ቁርስ እራሷ ሰርታ ትስጠን። ምን? አዎ ከዚህ በኋላ እንደዚህ ነው የሚሆነው። ቢያንስ በዚህ ነገር ልንቀጣት ይገባል ብሎ አለ። ገና ምናሃት ነው! እንግዲህ እሷ የቀመሰችው ምግብ እኛ በፍጹም አንበላም። ስለዚህ ከቀምሳ ከሰጠችን ያንን ምግብ እንበላለን፣ ካልሰጠችን ደግሞ አልሰጠችንም አንበላም ማለት ነው። እውነትን ነው። በቃ በዚህ ደመደምክ? እንደዛ ነው። እስኪ ትንሽ እንኳ ትቀጣ። እሷ እኮ በጣም ብዙ ነገር አድርጋናለች። ትሁት፣ እኔ ግን በጣም ፈርቻለሁ ብሎ አለ። ለምንድን ነው የምትፈራው? አሁን እኮ ነገሮች ሁሉ እየተስተካከሉ ነው። አይ ቢስተካከሉም እንኳ ከዚህ ቤት አልወጣም ማለቷ በጣም በጣም በጣም እያሳሰበኝ ነው። እውነትን ነው። የሆነ ነገርማ አቅድ ያለች እንጂ በሰላሙ አይደለም ከዚህ ቤት አልወጣም ያለችው ትክክል። የሰው ልጅ እንደዚህ እየገፋሽ እና እንደዚህ እየረገጣት እንደዚህ ታዋርዳ ክብሯን ሁሉ አታንኳ አልወጣም ብላ ግግም እኮ አለች። ስለዚህ ልንጠናቀቃት ይገባል ብሎ ለማንኛውም ቻው ብሎ ሄደ። በመናጊስ ታውጧት እንግዲህ ሶፋ ላይ ቲቪዋን እያየች ትሁቴ ቀኑ አልፎላት እዋክሽ ትሁት እስኪ ምግብ ስሪልኝ ብላ ስትል አያያይ ዛሬማ ምግብ የምሰሪው እኮ ቴና አንቺ ነሽ ቆንጆ ምግብ ሰርተሽ ባይሆን አምጪልኝ እኔ እረፍት ላይ ነኝ ስትላት ተንገበገበች በቅናት ጭራሽ እኔ አዎ ምን ችግር አለው አንቺ ነሽ አባዬ ያለውን አልሰማሽም እንዴ አለያ ሻንጣሽን ላዘጋጅልሽ ምን ማለት ነው እንግዲህ እዚህ ቤት መኖር ያለብሽ ከዚህ በኋላ እንደ ሠራተኛ እንጂ እንደ ሚስት ወይም እንደ ንግስት አይደለማ። ለሱ እኮ ብዬ ነው። ቆይ ግን ለምንድን ነው ምን ያህል በበድልሽ ነው? እኔ በደልሽኝ አላልኩም። ነገር ግን ላረግሻቸው ነገር ዋጋው ያው ይሄ በጣም ትንሽ ነው ብላ ቅጥል አደረገቻት። ከዛም በኋላ የእውነቴን ነው ምልሽ፣ ትሁት መጀመሪያ ማገኘው አንችን ነው። አንችን ያገኘው ሽለታ ድብና አድርጌ ነው እምበቀልሽ ብላለቻት። እሱ ችግር የለውም እሱን እንግዲህ እኔም በደንብ አድርጌ እጠብቅሻለሁ። እንዲህማ በዋዛ እንደማትለቂኝ እኔ ራሱ በደንብ ነው የማውቀው ብላ ዝም አለች ዳኒ። ዳኒና እንዲሁም ደግሞ ቲና እየሄዱ ባሉበት ሰዓት፣ ቆይ ግን ቲና ለምንድን ነው ቤት የማትሰሪው? ምን ማለት ነው? እኔ ከመቼ ወዲህ ነው የምሰራው? ይልቁንስ ያችን ገረድ ያችን ገረድ እንድታስጠነቅቅልኝ እፈልጋለሁ። ምን ማለት ነው ደግሞ ኧረ ተይ፣ እንደዚህ አይባልም ነውር ነው። ኧረ እባክህ ስለምን ነውርነት ነው የምታወራው? እስኪ ንገረኝ። እኔ ላይ እየተጫወተች ያለችው እኮ እሷ ናት። ቢሆንም ስሟ እንግዲህ ትሁት ነው እንጂ ገረድ አይደለም። ስለዚህ ልታከብሪያት ይገባል። እና አባባ ያሉሽን በሙሉ አርጊ። አንተ ግን ቆይ ጻዲቅ ነህ ልባል ወይስ ደግሞ የእነሱ አጋዥ ነህ? እኔ ምንም አላልኩም ወይ። እኔማ እንዳንቺ ሲኦል አልገባሁ ወይም ደግሞ እንደነሱ ገነት አልገባሁ። እማህል ሀገር ዝም ብዬ እየዋኘሁና እየተኳካ ያለሁት እኔ ነኝ። አንቺ ምንሽም አልተነካ። ቢያንስ አንቺ ብዙ ነገር አድርገሽ ብዙ ነገር ተዝናንተሻል። እኔ እኮ ላንተ ብዬ ነው። አያይ ለእኔ ብለሽማ እንዳልሆነ በደንብ አድርጌ ያውቃለሁ። እባክሽ ቲና፣ ብዙ ነገር እንድታናግድኝ አልፈልግም። እና እስከ ዛሬ የምሰጥህን ገንዘብ የት አድርገህ ነው ለመጋበዣ እንኳ ያጣኸው? አንቺ ቆይ እየሰጠሽኝን ዛሬ ነው እንደምታስታውሹው በሰዓቱ ሰጠሽኝ አጠፋሁት በቃ። የተፈጠረው ነገር ይሄ ነው ብሎ አለም። አባባ ለዳኒ ሶስት እድል እሰጠሃለሁ። ከሶስቱ እድል ውስጥ እንግዲህ ሶስት እጣ ወጥቶ በቃ አንዱ ይሄኔ ነው ማለት ነው ብሎ ሲለው፣ ማለት ሶስቱም ላይ የተጣፈው ብር ነው። ሁለቱ ላይ አዎ፣ አንዱ ላይ ግን ባዶ ነው። ምን? አዎ። ከዛ ካሊብና ትሁት አባዬ ግን ይሄን ነገር አምነህበት ነው? አዎ። ልጅ ማለት እጣውስ ቢደርሰው ብዙ ብር ነው የጻፍከው? አዎ፣ ብዙ ብር ነው የጻፍኩት። ቆይ ግን ቢደርሰውስ? ተደረሰው ደረሰው ነው። ካልደረሰውሳ? አይ ካልደረሰው ደግሞ ለሱ ትምህርት ነው። እድል ምን ያህል አንዳንዴ ሊሳካ አንዳንዴ ደግሞ ላይሳካ እንደሚችል ማወቅ አለበት። ብቻ ግን አንተ እንዳልክ። አዎ ትሁቴ፣ ከዚህ በኋላ አንቺም መጠንቀቅ አለብሽ። ለህይወት ምግብ ስትሰራ፣ በተለይ ቲናን ተጠንቀቂያት ብሎ አባባ ማስጠንቀቂያ ሰጣት።